ሰዎችና የኔን አባትና ልጅ መሆን ከኔና ከአንቺ ውጭ ማንም ሊያውቅም ከናታን ጋር ያላት ቅርርብ ነው አይደለ? አንቺ ዳጣን እንድትጠይ ያደረገች ከፈለገች አዙራ መዞር ትችላለች። አይነት ገለጥ አርቆ አካባቢ መቀኘት ነው ነው ብለሽ ነው ማይ ሲጀመር አልተልብ ያለው ሌላ ሰው ጋር ነው። በቃ ቆንጆ እንደሆንሽ ምናምን ተፍተፍ ብዬ ነሱ ልንገረልሽ ሞንዞር ብይልኝ ዳጣ ያልጠበቀችው ነገር ገጠማት። በተኛችበት አበቂላ መቀሷን ይዛ የዲኤንኤ ምርመራ ለማድረግ የዳጣን ጸጉር ቆረጠችው። እንዳጣም እየተፈራገጠች ከዛ ከዚህ እያለችባት ነበር እንግዲህ ማንም ሰው ሁለተኛ እንደዚህ እንዳትይ ባለቻት ጊዜ ወይዘሮ ማርታ እሷ ግን የእህቷ መልክና የአባቷ መልክ አንድ የሆነባቸው ተመራማሪዋ አበቂላ ይሄን ነገር በግሌ ዲኤንኤ ማረጋገጥ አለብኝ በማለት የተሰማራችሁ አበቂላ የዳጣን ፀጉር ለዲኤንኤ ምርመራ ወሰደች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ክፍል ስድስት ዳጣ ተለቀቀ ማለት ነው። ከ18 ዓመት በኋላ ያገኘችው ዳጣ ቤተሰቦቿን ያገኘች ቤተሰቦቿን ምን ገጠማት? ወደኋላ ወደ ፓርቲ ስንመለስ ክፍል አምስት ላይ እንግዲህ እንዳጣ ተናታን ክላስ ገብታ አበቂላና እናቷ ወይዘሮ ማርታ ነበረ እነሱ ጋር ገብተው የነበሩት ያለቀው ማለት ነው እንግዲህ እዚያን ላይ እንደነበረ ሁለቱም ተፋጠው አፈቅርሻለሁ ሌላ ሲል ተንደርድረው ነበር። እናትና ልጅ ከናታንክላስ እየገቡት ይህን ያዩት አበማነች አበቂላና ማርታም በድንጋጤ ከፍተው ሲገቡ አፈቅርሻለሁ ሲል ሳይጨርሰው ይህንን ቃል ሲል እየሮጡ ይገባሉ። ይህንን ከፍተው ሲገቡባቸው እነሱ የሚገቡበት በድንጋጤ እንዳጣም ናታንም በድንጋጤ ፈጣ ይገራሉ። እነሱ ምንድን ነው የምትሰሩት ከምትሰሩት ከወንድ ክላስ አሁን በዚህ ሰዓት እኛ እንኳን ለመግባት እየተንቀጠቀጥን ነው የምንገባው። አንቺ ግን እንደዚህ በነጻነት በሌሊት የምትገቢው በማለት የምትቀናው ኤቢ አሁን ላይ በቅናት ትጨረጭራለች ማለት ነው እንግዲህ። ናታንም እሷን እኔ ነኝ ግቢ እያልኳት ደግሞ እሱ ነው ግቢ ብሎኝ እየገባሁት በማለት ዳጣም፣ ምን እንትላለ እንዴ፣ ለጎረምሳቤ ከዚህ ከመቼ ምን ትሰሪያለሽ እያሏት ነበርና የቅናት ጥቅ ያለባት ኤቢ ምታናዳለች ማለት ነው። በዚህም የተነሳ ሩጣ በቃ ይወጣላቸዋል እሱ ነው ደግሞ ግቢ ብሎ የገባሁት በማለት የሮጠች ትወጣለች። ዳጣም ማለት ነው። ኤቢ እንግዲህ ከሱ ክላስ ቁጭ ብላ ሳለ ኤቢ እያለ እያወራት በርሶሞ ናታንዬ እያለች ነበረ ስጥ የነበረችው ኤቢ ማለት ነው እንግዲህ በ ዳጣ የምትቀናው ሁሉም ሰው ለምን ይወዳታል የምትለው ማነች አበቂላ፣ በንዴት ውስጥ ትገኛለች። ሁሉንም ነገር በንዴት ላይ እየተገኘች ነው አሁን ላይ። እንግዲህ እንዳጣም ዝም ብላ ትታትወታለች ማለት ነው። እናትየዋ ደግሞ ወይዘሮ ማርታ ከአቶ እንደረጀ ጋ መኝታ ክላስ ገብታ እባክህን ልጅ ልጅህን እያት እያለችው ነው ማለት ያል ፍቅር ቀነሰብኝ፣ አባቴ አይወደኝም እያለች ነው እና ልጆችህንም እያለች ወይዘሮ ማርታ ለባለቤቷ ትነግረዋለች። እንዴ ምን ማለትሽ ነው? ውሀዬን ደግሞ ያየው አይደ፣ አይሷን ሳትሆን ኤቪን ነው በምትለው ጊዜ እንግዲህ አበቂላን የምትቀናው እሱ የሚወደው ዳጣን ብቻ ነው እያለች ብዙ ቀን በተደጋጋሚ፣ ይህች ልጅ እኔስ የአባቴ ልጅ ነው፣ መልካቸውን ሜ፣ ኤቪንም ሜ እያለ ማን ውሃንም ያ እያለች ነበረ፣ ስትላት እየነበረችው ማለት ነው። እንግዲህ ይህንን የሰማችው ሁልጊዜ ጊዜ የራሷን እንትን ለመውሰድ እንትን ብላለች። ወደ ዳጣ ጋር ስንመጣ ዳጣ እንግዲህ እናቷ ሰላምን ልብስ እያጠበች ነበርና በጣም ነው የምወድሽ ግን ደግሞ በጣም ታሳዝኝኛለሽ እያለቻት ነበረን። እኔ ልጠብልሽ ደግሞ ማሽን ተቀምጦ ለምን በእጅሽ ታጥቢያለሽ? ትላታለች። እሷም አይ ይሄ በማሽን የማይገባ ነውና የማይታጠብ ነው ትትላት እሺ ብላ እያወራቻት ነበረው እንዴት ነሽ ዳጣዬ? ትላታለች። እኔ ደህና ነኝ። የእኔ ህይወት ባወራሽ አንድ ቀን ሙሉ፣ ከኔ ህይወት ብዙ ነው ማዋራሽ አይደለም። እስኪ ሳሙናው ቆረጠችትኝ። እጭቃም ላይ አድረናል። ጭቃ ላይ ነበር ቤታችን እያለቻት እያወራቻት ነበረ እንዴት ጭቃ ቤት የላችሁም እንዴ እያለች እንግድር ማነች ሰላምም እያለቻት ነበረ። የንም ማለት ነው ሰላም። እሷም አ ፊልም ይሆናል አወራሻለሁ፣ እያለች እሺ በቃ ታወሪኛለሽ እያለች ነበረ ስትላት እየነበረች ማለት ነው። በዚህም ተነስታ በቃች እዚህ በማለት አትሄዳለች ማለት ነው። እንግዲህ ወደ እናቷ ወደ ወይዘሮ ማርታ ጋ ስትሄድ ከባለቤቷ ጋር አቶ ደረጀ ጋር እንደተኛ እንግዲህ ልጆችን የሚችዳጣ እንዳታበላሽ የምትናገረው ቋንቋ ራሱ በጣም ከባድ ነው። ከኔ ጋር ቁጭ ብላ ልጅ ውሃ ራሱ ህጂ እሆም ጭልኝ ስላት ፒሲአር አዳያ ልጅ ብላ አለችኝ። እያለ ታዲያ ምን ችግር አለው እያለ አባትየው እንደዚህ እያልክ ልጆችን ሌላ ዓይነት ቋንቋ እያስተማረቻቸው ነው። ስለዚህ መቆጣጠርም አለብህ፣ አበቂላንም አስጠጋት እንዳባት እያለ እኔ እሷን እኮ ከሁሉም በላይ ትልቁን አለኝ። ይህ የማወዳት ልጄ ናት እያላት ነበረ። እንግዲህ ማለት ነው እንግዲህ ውሃ ግን ከእነሱማ ውሃ ምን ሆነሽብኝ ነው ልጄ ስትላት በኩኩማውልቃይ ነው እንደዚህ የሆንኩት ስለዚህ እንደንቁላለፍ ከሰክሰይ ነበረ ጫማዋ ለብሽባት በማለት አስረዳታለች ለእናቷ። በቃ ተያት ለምን ሰው ጫማ ለብስ እያለ እናትየዋም ይን እያለቻል ነበር። እንግዲህ ወደ ፓርቱ ስንመጣ የምትቀናው እንግዲህ ኤቢ፣ ማለት ነው ወይም አበቂላ ናታን ጋራ እስኪ ናታን ዬ ናታንና ሶስቱም ከሳሎን ተቀምጠዋል ማለት ነው እንግዲህ ናታንም ዳታን አበቂላ ማበቂላ ዳታን ስታይ እስኪ አብረን ቲክቶክ እንስራ ትለዋለች። ነው ቲክቶክ የምሰራው ስላት በቃ ጓደኛሞቹ እንዴ ቲክቶክ እንደሚሰሩት እንስራ ሲል እንደ እንዴት እንደ ጓደኛሞ እንደ ፍሬንድ ወይስ ስለ አባቴ እኮ ያየዋል። እንዴት ነው ይሄንን የምሰራው እያላት ነበር እሱ እንዴ

ዳጣ አንብቢ ብለው መጽሐፍ ይሰጣታል ማለት ነው። መጽሐፍ ሲሰጣት ይሄን ሁሉ አንድ ዓመት ነው ማነበው እያለችው ከቦታው ተቀምጣ ዞር በያንቺ ከእሱ ከቦታ ናታንዬ እያለ ወይዬ በሚላት ጊዜ ይሄን ነውም ስትለው ነበር። እንዴት ስንትሌል ነው ብለው ሊጣሉ ይደርሳሉ። በቦታው ነይ ቶሎ እንደ ለዚህም ቦታውን ከፈለግሽ ነይ እሺ፣ ቦታ ልቅ ከእሱ ተነሽ እያለች የምትቀናው ኤቢ ተነስ ስትላት እንዳጣን ነው የቶሎ አንቺ እዚህ እኔ ዝለውን ብትላትም፣ እሷ ግን በቅናት የምትሞተው ኤቢ ከዚህ ተነሽ ብላት አባረራታለች። እሱ ግን በሉ በሉ በሉ ብሎ ተነስቶ ትቷቸው ይሄዳል ማለት ነው። አለባበሷ ራሱ ሥርዓት አልባርጋ ነበረ የለበሰችው ማለት ነው። ወደ እንትና ጋር ስን ሰላም ሰላም ትመጣና ሁላቸውም ተወዳታላችሁ፣ እያለች የምትቀናው እንግዲህ ኤቢ። እንደውም አንድ ነገር ተባበሪ ነው አንቺንም እኮ ወድሻለሁ ይንትላታል። ተባበሪ ምን ለእሷ እየተለየ ዝም ብለሽ ጫወ የበዛ ለብቻው አስሪላት እማይጥም አድርገሽ እንዴ ለምን እንደ እንደምወዳጣኩ በጣም ጥሩ ልጅ ጥሩ እንትናት። ምን አድርጋልሽ፣ አበላችሽ፣ አጠጣችሽ፣ ምን ሰራችልሽ እያለቻት ነበር። እንግዲህ የምቀናው ኤቪ ማለት ነው። እንዴ የሰው ልጅ እኮ ስነ ምግባሩ ነው። ደስ የምትልሽ ናት እያለ ነበር። እንግዲህ ወደ ማርታም ጋር ስንመጣ ማርታም ወዴ ናታን ጋር በሚሄድ ናታን እዬ እያነበብክ ነው ደግሞ አንብብ እንደዚህ ሁን እያለች ለልጇ ለማባባል ትፈልጋለች። ትምህርትን ሲጨርስ ደግሞ ስራ እንትን ስትል አንዷን ቆንጆ ሴት አግብተ እንደዚህ እያለች ስለ ራሷ ላይፍ እና ስለ አቶ ደረጀም እያወራቸው ነበር። እሱም አይቀርም እያላት ነው እኮ ዞር ዞር በል እንግዲህ ደህና ሴት ሲገኝ ሴት ተፈል ሳይሆን እንትን ሲል ነው ብሏል አባቴ እያላት ነበርና አይን አይን ግለጠው ሞልቷል፣ እዚሁ አጠገብህ እያለችው ነበር። ኤቢን እንዲያይላት ማለት ነው። እንግዲህ ይህንን ያሰበችው ማለት ነው። እሷ ይህንን እያለችው ሳለ እሱም እንግዲህ ስለ ዳጣ እና ስለ ኤቢ እንትን ይላል። ኤቢም እንግዲህ እንትኑን ታስተዳድራለች እያለች ወደ ድርጅታቸው ታወራዋለች እያለ። እንግዲህ ዳጣም ዳጣ ግን እኔ እንትን አትለኝም እኔ ግን ነጻነቷ በቃ ግልጽነቷ ሁለ ነገሯ በጣም ነው ደስ የሚል በቃ ይላታል። ይሄን ሲላት ትናደዳለች ማለት ነው እንግዲህ ወይዘሮ ማርታ ምክንያቱም ልጇን እንዲቀርብላት ነው። እኔ ግን ደስ ትለኛለኝ በቃ ምንነቷ ሴት እኮ አለባበሱ ምናምን ስርዓት እሷ እንደ ሁሉ ነገር ነው እንትን የሚለው ግን ሁሉም ነገር እንትን ይላታል እያላት ነበር ስለወደዳት እንግዲህ ወደ ይሄን ተባብለው ሳለ አብረው ተቀምጠው እማዬ አንድ ነገር ልጠይቅሽ እያለቻት ምንድን ነው፣ እንዳትቀየሚ እኔ አሁንም ውኃና ማነች ዳጣ አባዬ አንድ ነው መልካቸው ስትል እብድ ትሆናለች ወይዘሮ ማርታ፣ ሁለተኛ ይሄን ነገር ብትይ ብላ ትቀየርባታለች። በቃ የሚሰማኝ የለም በማለት ነው፣ ይሄን ደግሞ በራሴ ያረጋግጣለሁ ብላ ይዛለች ማለት ነው ወደ አቶ ደረጀ ጋር እና ወደ ዳጣ ጋ ስንሄድ እንግድ ዳጣ እናቶ ደረጀ መስመር ላይ መኪና ውስጥ ሆነው እያወራ ተመቸሽ ልጄ እያላት፣ እንዴ ማው መስም ተመችቶኛል፣ ግን እዚህ ጋር ምን እንትናለን? ምንም ምን እንትናላለኝ እሁዋን ነው መሰለህት ግን ስላለኝ ደስ ይለኛል። ሌቪ ግን እሁዋ ስላለች ነው እዚህ የተቀመጥኩት አባቴ ትለዋለች። ግን አሁንም ምርመራውን አፋጥ ነው ትለዋለች። እሱም እንግዲህ እንዴ ማለት ልጄ ምን እውነት ነው? እኔ እኮ ደመ ነፍሴ ልጄ እንደሆን ሳይንሱን ሳይሆን ራሴ አውቃለሁ ሲል ቢሆንም መረጋገጥ አባቴ ባትሆንስ ብዬ ደግሞ ውሀን የምሰለህት ስላለኝ እንትን እላለሁ። ውሀ ብቻም ሳትሆን ኤ ቤሄት የመሆኗንም ሁሉም ማወቅ አለበት ለዋለኝ አስበሸዋል። ትዳሬን ወደዋለሁ፣ ቤቴን ወደዋለሁ፣ ቤተሰብ ንታቂያለች። ስለዚህ ለዛ ነው አሁን እንትን እምለው እናም አንቺ ደግሞ ተረጋጊ፣ ጊዜው ሲደርስ አስመረምርሻለሁ እያላት ዳጣም በዚህ እንደዚህ ነው ያለ ሁሉንም ነገር ይመክራታል። እኔ እኮ በቃ አጎቶች ጋር ራሱን አውሰደኝ እያለች ነው የጣላትን አጎት ማለት ነው። እንዴ ይቅርት የዋለች እንዴ ይቅር አውለዋለሁኝ፣ እያለች ነበር። በጣም እኮ ልብሽ ንጹህ ነው እያለ ሲላት ነበረ። ውሃም እንግዲህ ወደ ውሃ ስንሄድ፣ እየደበደባት ሰው ደብድባላት፣ በደስታ ህታገኝ ማንም አይነካኝ እያለች ከጓደኞቿ ጋር እየወረች ነበረ የነበረች ማለት ነው። እንግዲህ ወደ ዳጣና አሜሪካ ስንሄድ ኤቢ የራሷን እርምጃ ለመውሰድ ወስናለች። አሁን ላይ እንደተኛች ጸጉሯን ቆርጬ በቃ ዲኤንኤ በግሌ አስመረምራለሁ ብላ ተነስታለ። ምክንያቱም የውሃም ያባቷን መልክ አንድ ነው እያለች አሁን ላይ በጣም ትላ ይገብታለች። ስለዚህ እንደተኛ ጸጉሯን መቁረጥ አለብኝ ብላ ወደ ውሳኔ ገብታለች፣ ኤቢ ማለት ነው። ስለዚህ ደግሞ ዳጣ ክላስ በመግባት ዳጣም ግልብጥ እያለች ባመቀሷን ይዛ ገብታ እንዲስነካ ትደነግጣለች። ዳጣም ምንም እንትልተላልቻለኝ ጸጉሯን ልቆርጥባት እንድያዘኝ ሳለ እየተገለባበጠኝ ሳለ ጸጉሯን እንቅ አድርጋ ቆረጥ ስታረጋግዝ ላይ ያልቃል ማለት ነው። እንግዲህ የአበቂላ ስራ በዚህ ይጠናቀቃል። ቀጣይ ትነቃለች፣ እጅ ከፈንጅ ትይዛታለች ወይስ ጸጉሯን እንደያዘች ታመልቃለች የሚለውን ቀጣይ ፓርትና ያለን አበቂላ ግን የመጨረሻ ተማራማሪ ዶክተርና ና ስለዚህ ዲኤንኤውን ልታስመረምር ነው። ትዳራቸው እንዳይበጠበት ማለት ነው። እሷ ግን አስመርምራ ይሄ ውጤቱ ብላ ለወይዘሮ ማርታ በግዴታ ናታን ክላስ ገብታ አበቂላ ኤቢ ልት ስመው እንቅልፍ የወሰደበት አለ ባበሳውን እርቃኗን ሆና ልት ስመው ስትል፣ እሱም በድንጋጤ ምን እየሆንሽ ነው በማለት በድንጋጤ፣ እሱም ያያትንባት ነገር በጣም ነው የምገርማ፣ አበቂላ ማለት ነው። ለነበረን ቆይታ እናመሰግናለን። ባይ ባይ። ይህን ፓርት ግን በጣም ነው ያናድደችኝ።